ዛሬ ቢቢሲ የዘገበውን በእስራኤል እና በኢራን መካከል ስላለው ወቅታዊ ውጥረት በተለይም የኢራን ሚሳኤሎች አስከፊነትና የአሜሪካን ጣልቃ ገብነት ሚናም በተመለከተ ያለውን ሁኔታ ይዘንላችሁ ቀርበናል። የቅርብ ጊዜ ውጥረት እና የኢራን ሚሳኤል ጥቃት። ቢቢሲ እንደዘገበው በኢራን እና በእስራኤል መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን በተለይም ኢራን በቅርቡ በእስራኤል ላይ ያደረሰችው የድሮኖች እና ሚሳኤሎች ጥቃት ትኩረት ስቧል። ቢቢሲ ይህንን ጥቃት ሲዘግብ የኢራን ሚሳኤሎች አስከፊ የሚባል ጉዳት የማድረስ አቅም እንዳላቸው እና ለቀጠናው ሰላም ትልቅ ስጋት እንደሆኑ ገልጿል። እነዚህ ሚሳኤሎች ትልቅ የጥፋት ያላቸው በሰፊው የኢላማ ክልል ላይ ጉዳት ማድረስ የሚችሉ በመሆናቸው በእስራኤል ላይ ከፍተኛ ጉዳት ሊያስከትሉ እንደሚችሉ ስጋት አለ። የአሜሪካ ጣልቃ ገብነት እና ሚና ቢቢሲ ባቀረበው ዘገባ መሰረት አሜሪካ በሁለቱ ሀገራት መካከል ያለውን ግጭት ለማርገብ ወሳኝ ሚና እየተጫወተች ነው። አሜሪካ ለእስራኤል ያላትን ጠንካራ ድጋፍ በመግለጽ በተመሳሳይ ጊዜ ኢራንን በማስጠንቀቅና ተጨማሪ ውጥረትን እንዳይፈጠር ለማድረግ እየጣረች ነው። እስራኤልን መደገፍ ቢቢሲ እንዳብራራው አሜሪካ ለእስራኤል ወታደራዊ እና ዲፕሎማሲያዊ ድጋፍ በማድረግ በእስራኤል ላይ የሚሰነዘሩ ጥቃቶችን ለመከላከል እየረዳች ነው። ይህ ድጋፍ በተለይም ከኢራን ሚሳኤል ጥቃቶች በኋላ የበለጠ ጎልቶ ታይቷል። ዲፕሎማሲያዊ ጥረቶች ቢቢሲ አክሎም አሜሪካ የሁለቱንም ወገኖች ግጭት ወደ ከፋ ደረጃ እንዳያድግ ለማድረግ በዲፕሎማሲያዊ መንገድ እየሰራች ነው። የአሜሪካ ባለ ባለስልጣናት ከሁለቱም ሀገራት መሪዎች እና ከሌሎች ቀጠናዊ አካላት ጋር በመነጋገር ውጥረቱን ለመቀነስ እየጣሩ መሆናቸውን ዘገባው ያሳያል። ቀጠናዊ ስጋቶች እና ዓለም አቀፍ ምላሽ ቢቢሲ ባለው የቅርብ ጊዜ ዘገባ በኢራን እና በእስራኤል መካከል ያለው ውጥረት አጠቃላይ የመካከለኛው ምስራቅን ቀጠና እጅግ ስጋት ላይ እንደጣለ ይገልጻል። የኢራን ሚሳኤሎች አስከፊነትና የአሜሪካ ጣልቃ ገብነት ሁኔታውን ይበልጥ ውስብስብ አድርገውታል። በርካታ ዓለም አቀፍ ተዋናዮች ለሁለቱም ወገኖች ራስን መግዛትን እንዲያደርጉ እና ውጥረትን የሚያባብሱ ድርጊቶችን እንዲያቆሙ ጥሪ አረሰ። መንስኤ ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያድግ ይችላል የሚለው ፍራቻ ነው። የትንታኔ እና ወደፊት ምን ይጠበቃል? ቢቢሲ ባቀረበው ትንታኔ መሰረት አሁን ያለው ሁኔታ እጅግ አሳሳቢ ነው። የኢራን ሚሳኤሎች አቅም እና የእስራኤል የመከላከል አቅም ግጭቱ በማንኛውም ጊዜ ወደ ከፍተኛ ደረጃ ሊሸጋገር እንደሚችል ያመለክታል። የአሜሪካ ሚና ደግሞ ግጭቱ እንዳይባባስ ወይም እንዳይረጋጋ ወሳኝ መሆኑን ዘገባው ይተነትናል። ይህ የቢቢሲ ዘገባ ማጠቃለያ ነው። በሁኔታው ላይ አዲስ መረጃዎች ሲኖሩም ወደ እናንተ የምናደርስ ይሆናል። ለተጨማሪ መረጃ እና ትንታኔዎች የዩቲዩብ ቻናላችን ሰብስክራይብ ያድርጉ እና የደወል ምልክቱን ይጫኑ። አስተያየታችሁን ደግሞ ከታች ባለው ኮሜንት መስጫ ላይ አስቀምጡልን።